ሰርተይ ብትሆኑ ምን ያጣላ ነገር አለ? ምንም ያጣላ ነገር የለም። እሺ፣ እኛ ሰላም ነን፣ ምንም አንድ ነን። ሁሉም በየራሱ መንገድ እያወሩ እርስ በርስ ግን እንትን ነው። እኛ ደግሞ እንደ ኢሹ እየሆንን ነው። የሚደብረኝ ደግሞ እሱ ነው። እኔ እናንተ ነን ኢሹ የሆን ነው እንደዛ ዋይሆን ጥሩ ነው። ጸብ ለማንም አይበጅም። ሁላችንም ተራርቀን ያለን በተለያየ ቦታ ያለን ሰዎች ነን ፍቅር ነው የሚያዋጣን ብዬ አስባለሁ። መቼም እንደምንሞት አናውቅም፣ እንደሚደርስብን አናውቅም። እርስ በርስ ባንጣላ ምንም ማያደራርሰን ሰዎች ነን ብዬ አስባለሁ። የምሬን ነው። እውነት አሁን በእኛ ምክንያት የሚጣሉ ሰዎች ስላሉ በእኛ ምክንያት መጣላት የለባቸውም። ገባ የምትጣሉ ሰዎች ምናምን ቢ ካላችሁ እዚህ ውስጥ አስቡ። ምን አለ? ምንም የለም። ምን ከምን ተነስተው ይሆኑ አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ወደ ቤተሰቦች እንዴት ናቸው? ሰላም ናቸው? ወይኔ በጣም ሰላም ነኝ አልሐምዱሊላሂ። እንደምፕዲስታንህት እህት ወንድሞቼ ሰላም ሰላም ብያለሁ በያላችሁበት፣ ያለ ሰላም እዝነት አያለያችሁ። ትናንትና ሊቢላ ቦራና ሀይሚዬ ያበደ ነበር ጨዋታውና ገበገቡ ማለት ነው። የምር ትለያላችሁ። ብርኬና ሀይሚ ጉዞ ወደፊት አይለያችሁ ማለት ነው። ብዙ አጋጣሚ መልእክት አስተላልፈዋል። በብሩኬና በሀይሚ ጉሩብ ላይ ይፈጥረዋል መሰለ ወደ እንሶች ማለት ነው ያው ተረጋጓ፣ ትጣሉ በእኛ ምክንያት እያሉ መልእክትም አስተላልፈዋል። እንግዲህ መልእክቱ ያው ሀይሚና ብሩኬ መቼም አንለያይም፣ እኛ እንዲሁን እናል እኛ አንድ ከሆነ ደግሞ እናንተ በእኛ ምክንያት ሆነን በእኛ ምክንያት መጣላት የለባችሁም ተብላችኋል። እንግዲህ ተመልካቾች ማለት ነው። ያው የመውደድ ጥናት ይሆናል ግን በጸብ አይደለም። ሁሉም ነገር አምሳ ብሩክን ሀይሚ አንድ ላይ የሆኑልን አይለያዩብን ማለት ነው። ዛሬ ደግሞ በደው መታለ ሀይሚዬ ከሌላ ሰው ጋር እንግዲህ ፍራንክ እንደሆነ እናውቃለን። እንግዲህ ውራችን ተረጋጋ ማለት ነው። አንተ ስታረግ ብቻ አይደለም። ንግስት በከባዱ ነው የመጣችው ዛሬ። እንግዲህ እስኪ ለማየት የጓጓንቻለሁ እንጠብቃለን። እና ሀይሚዬ ደግሞ በጣም እያማርሽ እያማርሽ እየተዋብሽ ነው የኔ እናት አለ። ከክፉ ነገር ይጠብቅሽ ከይኔ አውጣሽ ትቱ ብለናል። ከቡራ ውጭ ወደ ውጭ አንሰማም። ያው ግን የስራው ፀባይ ስለሆነ ምንም ማድረግ አይቻልም። እንግዲህ እየማረረን መዋጥ ነው የሚባለው ባንወድም ግዴታ መውደድ አለብን ማለት ነው። ተረጋጉ ኦዲየንሶች፣ ማለት ነው ኮሜንታተር ምረጡ። እና ብሩኬ እንግዲህ ተረጋጋች አለው አብሽር አይዞ ብለን አልወራችን ካንተም ከሷም ነን። እንግዲህ ሀይሚዬ ያው ብታጨልለው ነው ዛሬ እንግዲህ በሰላም ያስመሸን እና ያው እየደረሰ ነው ሰዓቱም፣ እንጠብቃለን ማለት ነው። ለማየት በጣም ነው ይጓጓ ነው የምር እና ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። አበረታችሁ የምታበረታችሁ ምን ትልቅ ነው ማመሰግነው። ጀዛኩምላ ኸይራ እና አላህ ከክፉ ነገር ይጠብቀን። ወጥቶ ከመቅረትም አላህ ይጠብቀን። ኢንሻአላህ እኛ የመደም ቅመሞች የእኛ አዝናኞች ማለት ነው በስራ ተጠቅደው ለን እናንተን ስናይ ኮፋፈሽ ነው የምንለው የምር የምር እና ሁልጊዜ በፍቅር በፏፈሽ እያምዳለን ማለት ነው። ሀይሚና ቦርኬ ወሰን ምቀኛን ጓደኛ የያዝላችሁ የሁልጊዜ ምኞቴ ነው። አንድ ላይ ፏፈሽ ያርጋችሁ አይለይብን በጣም ነው የምንወዳችሁ፣ የምናከብራችሁ ስለ እያላችሁ የሚተወ ድምቀት ሀይሚዬ ደግሞ በጣም ነው ብታጀራ የሚስማማሽ። የምር የምር ሸገር በመጭር እየተመኘ እና ውፍረት በጣም ነው የሚያምርብሽ። ወው ፍቅሩን ጨምሮ ጨማምሮ ይስጣችሁ። እና ተረጋጉ ወደ ህንጾች ማለት ነው። ሁሉን ነገር በትዕግስት መታገል ነው። አንድ ላይ እኛ ተመልካች እስከሆነ ድረስ ያው የስራው ጸባይ ነው። ፕራንክ ካልተጨመረበት አይሆንም እና ፕራንክ እና ሳይበዛ ፕራንክ ጥሩ ነው፣ ፍቅር ይጨምራል። ብለ ለብሬሽ ስላችሁ ደግሞ ፕራንክ እያደረጋችሁ በኔ ምክንያት እንዳትጣል ብሎ እና የፕራንክ አርበኛዋ ሀይሚ የዛሬ በከባድ መታለ እንግዲህ እንጠብቃለን በስ